የዓለማችን ቁጥር አንድ ከበርቴ የመኪና አምራቹ ቴስላ፣ የስፔስ ኤክስ እና የማኅበራዊ መገናኛ አውታር ኤክስ ባለቤት ኤለን መስክ፣ ይህ ሰው ከጥቂት ወራት በፊት ደግሞ የአሜሪካ መንግሥት ከፍተኛ ሹም ሆኖ ተከስቶ ነበር። ከጥቂት ሳምንታት በፊት ታዲያም በቃኝ ማለት ጀመረ። የመንግሥት ኃላፊነትና ሥራ ይብቃኝ እርሱ ይህን ማለት የጀመረው ከጥቂት ሳምንታት ወዲህ ይሁን እንጂ ሌሎች ግን ሰውየው ገና ወደ መንግሥት ሹመት እንደመጣ ቅርብ ወራጅ ነው፣ ረጅም ርቀት አይጓዝም ሲሉት ነበር። መንግሥታዊ ኃላፊነትና ተግባር እንደ ቢዝነሱ አይቀላጠፍለት ይሆናል ብለውትም ነበር። ኤለን መስክ ዶናልድ ትራምፕ እንዲመረጡ ባገኘው መድረክ ሁሉ በይፋ ከመቀስቀስ ጀምሮ በመቶ ሚሊዮን ዶላሮች ወጪ መድቦ ለቀስቀሳ አውሏል። ትራምፕ ስልጣኑን እንደጨበጡ ኤለን መስክን የመንግስታዊ ተቋማት ብቃትን የሚከታተለውን ዶጅ ይሉታል እነርሱ፣ ሚኒስቴር መስሪያ ቤትን እንዲመራ ኤለን መስክን በሚኒስትርነት ሾሙት። ይህ መስሪያ ቤት በዋናነት የመንግስት ተቋማት ከብክነት የተላቀቁና ወጪ ቆጣቢ የሆነው እንዲሰሩ ለማስቻል ታልሞ የተቋቋመ ነው። እናም ቢሊዮነሩ ኤለን መስክ የዚህ ሚኒስቴር ኃላፊ ሆኖ እንደተሾመ ነበር አሜሪካውያን በፍርሃት መራድ የጀመሩት ምክንያቱም ኤለን መስክ ገና ቀደም ብሎ ነበር በርካታ የአሜሪካ መንግሥት ተቋማት በማያስፈልግ የሰው ኃይል ታጭቀዋል ይል የነበረውና ነው። የተቋማቱን የበጀት አጠቃቀምም ቢሆን በብርቱ ሲተች ቆይቷል። የሹመቱን ስፍራ እንዳያዘም ኤለን መስክ በአሜሪካ መንግሥት ተቋማት ላይ ለሠራተኞች የሚጎመዘዙ እርምጃዎችን መውሰድ ጀመረም። ከፕሬዚዳንት ትራምፕ የውጭ ንግድ ፖሊሲ በተለይም ከታሪፍ ዕቅዳቸው ኋላ ከመጋረጃው ጀርባ ሆኖ ሲሸምን የነበረ ሰው ስለመሆኑም በሰፊው ሲወራ ከርሟል። እንዲህ እንዲህ ያሉት ምክንያቶችና ሌሎች ሰበቦችም ጭምር ተደማምረው የኤለን መስክ ቢዝነሶች ክፉኛ ይጎዱ ጀመር ከአገር ውስጥ እስከ ዓለም አቀፍ ገበያ ድረስ። በተለይ የቴስላ መኪኖች ሽያጭ በእጅጉ ተቀዛቀዘ። የኩባንያው መሪዎች ኤለን መስክ ፖለቲካዊ ሚናውን ለጊዜው በልቡ ሰንዱቅ እንዲቆልፍ አሊያም ገርበብ እንዲያደርግና ወደ ገለልተኛ ቢዝነስ ሰውነቱ እንዲመለስ ወተወቱት። ተቀበለ፣ በቃኝ አለ። እንደ ተጠበቀውም ሥራ በጀመረ በጥቂት ወራት ውስጥ የመንግሥት ኃላፊነት ይቅርብኝ አለ። ፕሬዚዳንት ትራምፕም በአደባባይ አሞካሽተውት ከወርቅ ቁልፍ ስጦታ ጋር በክብር አሰናበቱት። የወርቁ ቁልፍ የተዘጉ በሮችን ሁሉ ይከፍት እንደሁ አሊያም የተከፈቱ በሮችን ሲያስፈልግ ይዘጋ እንደሁ ግን በአንድምታዊ ትርጓሜው አልታወቀም። እኒህ ሁለት የቅርብ ወዳጆች፣ ፕሬዚዳንት ትራምፕና ኤለን መስክ ታዲያ አሁን ደግሞ በአደባባይ እስከ መተቻቸት ደርሰዋል። ፕሬዚዳንት ትራምፕ ራሳቸው የመንግሥት ወጪ ቅነሳ ላይ አተኩረው እንደሚሰሩ እየተናገሩ ቢሆንም ኤለን መስክ ግን በዚህም የረካ አይመስልም። የፕሬዚዳንት ትራምፕ የበጀት እቅድ ሌላው ቀርቶ ባለፉት ወራት በመንግሥት ተቋማት ላይ የተጀመሩትን የውጤታማነት ጉዞም ወደ ኋላ የሚቀለብስ ነው ይላል መስክ። ፕሬዚዳንት ትራምፕ ባለፈው ዓርብ ይፋ ባደረጉት የበጀት እቅድ የፌዴራሉ መንግሥትን አጠቃላይ ዓመታዊ በጀት በ163 ቢሊዮን ዶላር እንዲቀንስ ያለም ነው። ይህም ማለት ይላል ሬውተርስ ይዞት በወጣ ትንታኔ የትምህርት የቤት ልማትና በተለይ ደግሞ የጤና ምርምር ዘርፎች ክፉኛ ይነካሉ። ዋይት ሀውስ በገጹ ላይ ይፋ ካደረገው የፕሬዝዳንት ትራምፕ የበጀት እቅድ ላይ እንደተመለከት ነውም ከመከላከያና ደህንነት በቀር ባሉት ዘርፎች ላይ ለቀጣዩ ዓመት የቀረበው የበጀት እቅድ ዘንድሮ ካለው በ22 ነጥብ 6 በመቶ እንዲቀንስ ታልሞ የተዘጋጀ ነው። የመከላከያና የደህንነት በጀት ደግሞ በከፍተኛ ደረጃ እንዲጨምር ፕሬዝዳንት ትራምፕ በእቅዳቸው ማካተታቸው ተረጋግጧል። የመከላከያ በጀት ብቻውን አሁን ካለበት በ13 በመቶ እንዲጨምር ነው በእቅዱ የተካተተው። የሀገር ውስጥ ደህንነቱ ዲፓርትመንት ኦፍ ሆምላንድ ሴኪሪቲ በጀት ደግሞ አሁን ካለው በጀት በቀጣዩ ዓመት በ65 በመቶ እንዲጨምር ነው ፕሬዚዳንት ትራምፕ በዕቅዳቸው ያቀረቡት። ፕሬዚዳንት ትራምፕ ዋን ቢግ ቢውቲፉል አክት ሲሉ የሚጠሩትና የመከላከያና ደህንነቶችን ከፍ ከዚያ ውጭ ያሉትን ዘርፎች ወጪን ደግሞ ቀነስ የሚያደርገውን ዕቅድ ለኤለን መስክ ቆንጆ ሊሆንለት አልቻለም። እርሱ እንደውም የትራምፕን የበጀት ዕቅድ አጸያፊ በሚል ቃል ነው የገለጠው። ኤለን መስክ በኤክስ ገጹ ላይ ባሰፈረው ትችት የፕሬዝዳንት ትራምፕ የበጀት ዕቅድ እርሳቸው እንደሚሉት ውብ ሳይሆን አስቀያሚ ነው እስከ ማለት ነው የደረሰው። መስክ በጽሑፉም ፕሬዚዳንት ትራምፕ ካሏቸው ግዙፍ ቢዝነሶች አንዱ የሆነውን የአሳማ ስጋ ቄራ በግድ ያስታወሰን ቢሆንም የቃሉ አገባብ በሌላ ሁለተኛ ፖለቲካዊ ትርጓሜው ሰበብ እንዲገባ የተደረገም ነው። ኤለን መስክ ያሰፈረው ጽሑፍ ውስጥ ቃል በቃል ዲስ ማሲቭ አውትሬጅስ ፖርክ ፊልድ ኮንግሬሽናል ስፔንዲንግ ቢል ኢዝ ዲስጋስቲንግ አቦሚኔሽን ብሏል። ይህ ግዙፍ ነገር ግን ጥቂት ተቋማትን ብቻ ለመጥቀም የታለመው ዕቅድ አጸያፊ ነው ነው ያለው። ፖርክፊልድ በፖለቲካዊ ትርጓሜው በብዙሃን መስዋዕትነት ጥቂቶችን መጥቀም እንደማለት ሲሆን በጥሬ ትርጓሜው ደግሞ በአሳማ ስጋ የተሞላ እንደማለት ነው። የአሜሪካ ግዙፍ ፖለቲከኞች እንዲህ ያሉ መሸነቋቆጦችን ያዘወትራሉ። ለማስታወስ ያህል ቢል ክሊንተን የዶሮ እርባታ አላቸው ለፕሬዝዳንትነት በሚወዳደሩ ጊዜ ተፎካካሪያቸው የነበሩት ጆርጅ ደብልዩ ቡሽ አሜሪካውያን ሆይ ክሊንተንን አትምረጡ፣ ከመረጣችሁ ግን የዶሮ ቅንቅን ማራገፊያ መሆናችሁን ተረዱት ብለው ነበር። የኤለን መስክና የፕሬዚዳንት ትራምፕም ሁኔታ ይህንኑ ይመስላል። የኤለን መስክ ሐሳብ ሲጠቀለል የትራምፕ ዕቅድ በጀት ቅነሳ ቢመስልም አይደለም፣ እንደውም የአሜሪካን ወትሮም ግዙፍ የሆነ የበጀት ጉድለትና ዕዳ በ2.5 ትሪሊየን ዶላር የሚጨምር ነው በሚል ነው የሚተቸው ኤለን መስክ በፕሬዚዳንት ትራምፕ ላይ ላቀረበው በጠንካራ ቃላት የታጀበ ትችት ዋይት ሀውስ ምላሽ ሰጥቷል። ቃል አቀባዩዋ ካሮላይን ሌቪት በሰጡት ምላሽ ፕሬዚዳንት ትራምፕ በዚህ ረገድ የሚለውጡት ሳንዳችም ነገር የለም፤ ይህ ዋን ቢግ ቢውቲፉል እቅድ ነው፤ ክቡር ፕሬዚዳንቱም ይገፉበታል።